አይ የቻናል ተከታዮች እንዴት ናችሁ? ዛሬ የምናየው ፓወር ግዕዝን እንዴት ኢንስታል እናያለን፣ ሴቲንጉን ማስተካከል እና እንዴት ታይፕ ማድረግ እንችላለን የሚለው ምናየ እንዴት ኢንስታል ማድረግ እንችላለን የሚለው በሴትፕ ፓወር ግዕዝ ሁለት ሺህ አስር አለ እሱን ከኢንስታል እና ሴትፕ ደብል ክሊክ በማድረግ

እንደዚህ እየቀየርን ቋንቋ ብንጽፍ ይችላል ማለት ነው። ጥሩ እንዴት ኢንስታልን ማድረግና ሴቲንግን ማስተካከል ከቻለን ቀጣይ ወርድ ላይ ደግሞ እንዴት መጻፍ እንችላለን የሚለውን እናየው። ስለዚህ ወርድ ላይ ፊደሎች ምሳሌ አለ። መጻፍ ላይላ መጻፍ ና ሰባትን ደግሞ ሀብ የሀህ የሚለውን ሁሉም እንዴት መጻፍ እናያለን። እነዚህ በአሟ ሚል ፊደሎችን ስለዚህ መጀመሪያ ለምሳሌ ሀ ለመጻፍ ኤች ሁ ለመጻፍ ኤች ዩ ሂ ለመጻፍ ደግሞ ኤች አይ ሃ ለመጻፍ ኤች ኤ ሄ ለመጻፍ ኤች ዋይ ኤች ዲ ወላንሳ ደግሞ ኤች ስለዚህ አሁን ለአብዛኞቹ ተንፈሳይ ነው። በቃ እንደዚህ እንጠቀማለን። ለመሰረሻ ምናምን ለመጻፍ ስፈልግ እንድንማረ በጣም እነዚህ ስቴት መጠቀም ነገር ነው። ስለዚህ የሌሎቹ ምንም የሚያስቸግር ነገር የለም።

ከዚህ በተጨማሪ ደግሞ ሌሎች ምናለ እነዚያን ምን ሽፍት ሳንጠቀም ካፕስሎች ሳንጠቀም እንጠቀማቸው ለምሳሌ ካፕስ ደግሞ ደግሞ ቅድም ቅድም አልተጠቀም ስለዚህ